ምነው ስጦታ ተቀበይም፣ ንዲህ ለምንል የሰው ልጅ ስጦታ ትንሽተመቃይልምና መቀበልም ደግሞ እነዚህ ልጆች ግን እንዴት ነው ነገሩ? እንዴት ነው እየምሬን ነው እኮ ይህ ስሟን በፍቅር በፍቅር ናቸው ያዝልቅላችሁ። የእውነት እኔ ግን ያው ቀን ሌላ ነገር እኔ እኮ አብርሽ ማለት ነው እኔ የእውነት ለመናገር ሰውን ቴንሽን ማድረግ ይፈልጋል ታውቃላችሁ። አንደኛ እንዴት እንደው ታውቃላችሁ፣ የሆነ በቃ ሰው ሌላ ነገር እንዲገምት እኛ ሁሌ ማለት ነው። እኛ ምን ገምቶ ሌላ ነው። ከዛ ደግሞ ቀን የሚያመጣ ደግሞ ሌላ ነው። ማለት ጠዋት የሚሰራው ሌላ ነው፣ ቀን የሚሰራው ሌላ ነው። ከዛ ማታ ደግሞ ሌላ ነው የሚፖስተው ማለት ነው። የዛሬ ቪዲዮ እኔ ተመችቶኛል። አዲስ ፍቅረኛሞች። ልክ እኔ ባሌ እንኳን ሲጀነጅነኝ እንደዚህ ተጀናጅነን አናቅም የምሬ ነው። መጀመር እንደዚህ እንኳን እየጠበቀ መንገድ ለእንደዚህ በቃ አብርሽ እኮ ማለት ነው የእውነት ለመናገር እውነት መጀመሪያ እንኳን ሩታን ማለት ነው ልንገራችሁ፣ ገና መጀመሪያ ሩታን ሲያገኛት እንኳን እንደዚህ ተጀናጅኖ አያውቅም። የመጀመሪያውን ጅንጀና ነው አሁን እየፈጸሙ ያሉት። እርግጠኛ ነኝ እሱ ነው ምክንያቱም ሩታን አፈቀርኩለሽ ነ የተብላ ያው እያለቀሰች መጣች። አፈቀርኩ ብላ ምናምን ከዛ አብርሽ ተቀበለ። ስለዚህ አብርሽ ገና አልጀነጀንም። ገባችሁ አይደለ? ሩታም አልተሸረኮመችም። ምን ምንድ ነው ኧረ፣ አማርኛ ጠፋብኝ። በቃ ምንድን ነው የሚባለው? እስቲ ንገሩ እና እንደዛ መሰለኝና፣ አልሽኮረመመችም። ብቻ አይዱኑ በቃ አማርኛ ጠፋብኝ። አለቃ ይህንንም እንኳን ማወቅ እግዚአብሔር ይመስገን። እና ማለት ነው ዛሬ እስቲ እንያቸው። እኒያቸው አብረን እንስቃለን አብረን ፈታ እንላለን የዛሬ ቪዲዮ የሚያስቅ ነው ገባችሁ አይደለ መጀመሪያ አብርሽ ና ሩታ አልተጀናጀኑም አሁን እንግዲህ ልጁ ሆድ ላይ ተይዞ ጅንጃና ጀምሯል ለኛ ልጆች ማለት ነው አብርሽ እንደዚህ ያዋጣሃል ከሚስቴ ጋር ሁሌ እንደዚህ ብትመጣ እኛም እኮ ደስ እንላለን ደስ ይለናል ግን አንተ ምትሰራው ሌላ ነው ተግባር ሌላ ነው ያችን ወደዛ አድርጋት አለቀ ከልብ ከዱባይ ደግሞ እንግዲህ ልብስ መጥቼ እኛ እንልካለን፣ ካስፈለገም ማለት ነው። ካስፈለገም ችግር የለውም። ምክንያቱም እዚህ የሚያማምር ይኸውላችሁ፣ እኔ ሲሄድ ሞል ማለት ነው። ገና ሊሳሉ አንድ እገዛለሁ፣ ገባችሁ አንድ መታቀፊያ አንድ እንደዛ ነው። በጣም ነው የሚያማምሩት፣ ሞል ስትሄዱ ማለት ነው። እና እናንተ ብቻ ሰላም ሁኑ እንጂ ማለት ነው። ፕሮሚስ፣ እኛ እንልካለን፣ ችግር የለውም። ገባችሁ አይደለ የካርጎ ከፍላችሁ ማውጣት ከቻላችሁ ማለት ነው። እና ብቻ እናንተ ሰላም ሁኑ። እንደዚህ ፍቅር እንድትሆኑ ነው የምንፈልገው። ውሽሚት መታ እንደዚህ እየተላላሰች ምናምን እየሳመች ምናምን አንፈልግም። ከሩታ ውጭ አንፈልግም። በቃለቅ የእናንተ ፍቅር በፍቅር እንድትሆኑ ነው የምንፈልገው። እኔ እስከማውቀው ድረስ ማለት ነው። ና እውነት የመቀበል ግዴታ አለብሽ። ምን አይነት ስጦታ ቢሆን ታሚ ች ይዞ እነዚህ አሁን ላለብሰው ምናምን አይደለም። ከቸርሽ ግን ወገብ ቁጥሩንና ቁመቱን ምናምን መለካት ስለምፈልግ ከይቅርታ ጋር

ደስታው በቃ ይሄ ነው ደስታ ማለት ገባችሁ አይደል? ከሌላ ለብር ብላችሁ ሌላ ነገር አይኖ አውቃለሁ። ከካሜራ ጀርባ በጣም ደስተኛ እንደሆናችሁ በጣም እንደምትዋደዱ ሲጀመር አብራችሁ እንደምትሆኑ አብራችሁ፣ ልክ ማታ እራሱ አብራችሁ ናችሁ፣ ግን ያው ለግድ ስለሆነ እንግዲህ እሷ ቤተሰቦቿ ጋር ሆነ አንተ ደግሞ ወደ ክፍል ትለያያላችሁ እንጂ ማለት ነው አብራችሁ እንደሆናችሁ አውቃለሁ። ነገር ግን እኛ ደግሞ የውሸትም ቢሆን የድራማም ቢሆን የስራም ቢሆን ደግሞ አብርሽ ከዛች ልጅ ጋር እንድናያት አንፈልግም። አለቅ ይሄ ነው በቃ የእኛ እንትናችን ይሄ ነው። ይሄንን ይዘህ ለክተህ በዚህ ልክ ግዛ እንጂ ጭንቅላቱ ተገልብጧል ተብያለሁ። መገልበጡ ስለሰማሁ ስንለካውን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ ይዝናናል ማለት ነው። የምራሽ መሰንስራ ለለካበት ስነስርት እንደ ያምሻል ይህን ብቻ ይ የወገቡንና መገልበጡ ሁሉ ነገር ያጠፋው እኮ ማለት ነው። ፋሚሊ ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አቀው ነበር። እዚጋ እግር የሚወጣበትና ሹሹ ላ የሚወጣበት ሲሸና እንዳይቸገር ማለት ነው ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይሁ ይውቃ ላታጋቸው ቋርጋቸው ተከፍቶለትና ያው በዚህ ነው የሚሸናው። እሺ፣ የምንም ፓምፐርስ ምንም ነገር የለም። እንዴ መቶ ፓምፐርስ ምናምን ምናምን ቢል ወዲያው ፖፖ ላይ የሆነ ለምናገር ማለት ነው። እኛ ምን እንደዚህ ነው። የእውነት ሁላችሁም ዛሬ ቪዲዮ ላይ እንደተደሰታችሁ እርግጠኛ ላይ ማለት ነው። ያው ቀን በሚሰራው ወይ ደሞ ኢንስታግራም ላይ በሚለጥፋቸው ምናምን እኛም ደስ አይለንም ታውቃላችሁ። ደግሞ አንዳን እሱን አምጥታችሁ ምን ሰዎች ግን ምኑ ደስ ብሏችሁ ነው? የምሬን ነው። እኔ ምኑ ደስ ብሏችሁ፣ እንደዚህ እየለጠፈች እንደዚህ እየሳመችው ምናምን ምኑ ደስ ብሏችሁ ነው የምታመጡት? እኔ በጣም ነው የሚያስጠሉኝ። እንደዚህ ሁለቱ እንደዚህ ሲሳሳሙ ምናምን ማለት በጣም ነው መጣላቸው። እግዚአብሔር ነው መላችሁ ምክንያቱም እህታችን በቃለንን አብርሽን የምናውቀው ከሩታ ጋ ነው። አብርሽን የፈመሰው ከሩታ ጋ ነው። አብሮ ነው የምናውቀው። ነገር ግን ሌሎቹ መጥተው እንደዚህ ሴቶች ግን እንደዚህ ሲሆኑ እኔ በጣም ነው የምጣላው። ስለዚህ ምንም ያስደዝን ነገር የለም ወደ ሚዲያ ወደ ሚድ ወይም ደግሞ ወደ ዩቲቤ ላመጣ ማለት ነው። ገባቸዋ። ግን የዛሬ ቪዲዮ አብርሽ በዚሁ ከቀጠለ ያሰየው፣ ነገ ደግሞ ያችን ይዟት መተ፣ ደግሞ እኔ ኮ ይዚ ያትመጣውኝ ይኸው፣ ሩታ ኮ እንደዚህ ትናደዳለች ምናምን ስለምናት እምቢ አለችኝ፣ ስለዚህ እኔም የራሴን ህይወት ቀጠልኩኝ ብሎ እንዳይመጣ ነው በቃ እሱ ቀን ቀን ማታ ማታ ጅልጅል ያጫውተዋል ከሩታ ጋር። ቀን ቀን ደግሞ ታውትስቲ ስነስርዓት ነው። በቃ ለማንኛውም ፋሚሊዎቼ ልክ እንዳመጣ ነው ፖፑ ላይ አይ ካለ ደግሞ ማለት ነው። ይሄ ደግሞ ኮፍያ እያለሽ ብርድ እንዳይመታው ነው፣ ባይ ዘ ወይ ለምንም ነገር እንዳይቸገር ብዬ ሳምፕሎቹን ራሱ የሚገራርድ ማድረግ ያመጣቸው። እና የኔ ወድም ምን መሰለሽ፣ ታሪኩ ታሪኩ ከዚህ ነው የሚጀምረው። የታረኩት ሰኔ ሀያ ሦስት ነበር። ሞት ከፈሰሙ ወተበት በሰደፉ እሺ፣ ለማንኛውም እየገፋ ነው፣ ግን የምር ወደ አንድ ጎን እየተጠመብ ነው ነው የሚገርመኝ። እንደዚህ ብሏል፣ መች ነው የምትወልጅ? አብርሽ ምን ያስረገዝካት ቀን አታውቅም? እንደ እኛ ንናገር ከእናንተ ጋር በእርግጥ ነገር ግን እንግዲህ አረገዘች ብላችሁ እያመጣችኋት ቀን ወይም የዘቀንን እናውቃለን። ከእናንተ ጋር አብረን አልነበርንም የሩታን እግር አላያዝን እጅ አላያዝን ወይም ደሞ ፀጉሯን አላሳዝን። እንግዲህ አላወቅን እኛ እኛ ልንናገር ማለት ነው። ገባ እያስረገዝካትን ቀን እራሱ ታውቃለህ። ገባ አይደለ? ስለዚህ አስሬ እየመጣ መቼ ነው የምትወልጂ? አትወልጂም እንዴ? አይወጣም እንዴ? አትበል እኮ ፋሚሊዎች። እግር እየገባኝ ነው አሁን አሁን እንዳትወጣል። መቼ ነው ሽምትወልጅ? አትርገጠኝ፣ ይቅርታ አውቄ እኳር ለሚረገጥኩሽ ነገር ፍለጋ ነው። በቃ በሰላማዊ መንገድ መጥተሽ በሰላማዊ መንገድ ላይ መሄድ እንደፈለገ ማን ይችላል? እሺ እሱ ሲራገጥ ግን እንዲህ ከተጀማመረ ነው እንግዲህ። ፋሚሊዎች ነገ ከማንም ጋር አይወዳደርም ማለት። አንተ ልትወዳደር መፈለግ ራሱ ድፍረት ነው፣ ድፍረት ነው። እኔ ባልኖር እኮ ወይኔ ላቤን ላበን ጠብ አርጌ፣ እሷም እኮ ላባን ጠብ አርጋለች። መቼም ብቻን አልሰራም። አብረሽ አደል እንዴ? እሷ መቼም ሞታ አደለም። አንተ ላብን ጠብ ያረከው የምሬ ነው እኮ። እሷ መቼም ሩታም እኮ አለችበት። ሩታም እኮ ታግላለች። አንተ ብቻን አደለም የታገልከው። ብቻን ላብ ጠብ ያረከው አስመሰልከው። እሷን ላባን ጠብ አርጋለች። ገባ አደለም? ሁለታችሁም አብራችሁ ነው የሰራችሁ ታለቅ ብቻን የሰራት ታስመስል እንዲፈታ ዘና እንድትይልኝ ነበር። ዛሬ የጠራዎች ማለት ነው ቀድሞ ው ደብሮሽ መረጃ ደረሰኝና ከፋንልሽ። ለምን ዛሬ ጠርቻት ነው እንደዛን አይነት ነገር በቀኝ እሺ፣ ቤት ሄዳችሁ ስሙ ሺ አብርሽ ቤት ማለት ነው። እና ሙሉ ቪዲዮ ላያችሁት ገብታችሁ ሙሉ ቪዲዮው ዘና ፈታ ተብሏል። እንግዲህ ዛሬ ደስ ብሎኛል። ሙሉ መጨረስ አልፈልግም፣ እዚሁ ለብቋጭ ይሻለኛል። ሌላ ነገር መናገር አልፈልግም። የእውነት ለመናገር ደስ ብሎኛል። በዚህ ቀጥሉ። አብርሽ ወዲህ ወዲህ ወዲህ ወዲህ አትበል፣ ጉስጉስ አትበል። እሺ፣ ሰምታ ግን? በዚህ አጋጣሚ ልንገራቸው አብርሽና ሩታ ማለት ነው። ማስታወቂያ ስሩ የልጅ ልብሶች ዳይፐር ምናምን የእውነት ለመናገር እናንተ ግን ማለት ነው ዝም ብላችሁ አውቃለሁ በዩቱብም ብር ይገኛል ግን ማስታወቂያ መስራት ትችላላችሁ አሁን ማለት ነው ገባችኋ ከጀርባ የልጅ ልብስ አለ አይደል አሁን ልጅ የልጅ ልብስ የሚሸጡ ብራንዶች ይፈልጋሉ ስለዚህ ዳይፐር አድርጋችሁ ምናምን ከጀርባችሁ እንደዛ ማስታወቂያ ብሰሩ ምርጥ ነው የእውነት ኢንስታግራም ላይ እንደዚህ ቲክቶክ ላይ ብለጥፉ ብዙ ሰው ያያል ግዴታ ዩቱብ ላይ መለጠፍ አይደለም ገባችኋ ልንገራችሁ ብዬ ነው ያው ታውቃላችሁ እንግዲህ ማለት ነው